ሰላም ጊዜ እንደ ነፋስ ነው የማይታይ ነገር ግን ሁልጊዜ ጊዜ የሚንቀሳቀስ አሁንን ብቻ ተሸክሞ ያለፈውን የሚያስተካብ ዛሬ የምናየው ጊዜ ከማይሽራቸው ትምህርቶች ውስጥ አንዱ የሆነውን ጊዜያዊነትን ነው ተለዋዋጭነትን ነው ያው ጊዜ የማይሽረው ሲባል በተለያዩ ዘመናትነት በተለያዩ ባህሎች ውስጥ አግባብ ያለውና ጠቃሚ የሆነ መርህ የያዘ ትምህርትን ነው ጊዜ ባህል ቢለዋወጥ ዋጋውን የማያጣ ዘመናት ቢለዋወጡ ትምህርቱ አሁንም ዋጋውን የማያጣ ከእንደገና ደግሞ የተለያዩ የአመለካከት ነጥቦች፣ ምርመራዎች፣ ፍተሻዎችን ተቋቁሞ መቀጠል የሚችል ነው። በተለያዩ ጊዜያቶች ሲበረበር በጥልቀት ሲታይ እውነታውን የማያጣ ነው። ዋጋውን የማያጣ ትምህርት ነው። ጊዜነትን ሁላችን የምንስማማበት የምናውቀው ግን ደግሞ የእውነት አሁን ላይ ሲመጣ ምንም ሴንስ ቢሰጠንም ሁሉ ነገር ኮ ይለዋወጣል። ሁሌ ክረምት አይሆንም፣ ሁሌ በጋ አይሆንም፣ ሁሌ ጨልሞ አይቀርም ይነጋል እያለን ብናቆም እያለን ብንስማማም ይሄ ጊዜ የማይሽረው ሁኔታ፣ ዘመን የማይሽረው ሁኔታ ምንም ነገር ስለማያዳላ ህይወታችን ላይ ለምናየው ለውጥ፣ ለምናየው ማደግ፣ ለምናየው መቀየር ዋናውን ሚና ሚጫወት ቢሆንም ግን ደግሞ አሁንም በተቃራኒው ሳያዳላ ህይወታችን ላይ ለሚያጋጥመን መውደቅ፣ ማጣት ሁኔታዎች ወይም ነገሮች ፊታቸውን ሲያዞሩብን ልክ እንደ ጥሩ ነገር ሁላ እነዚህም እንደሚያልፉ በመርሳት አሻፈረኝ አላምንም ወይም አልቀበልም ብለን የምንሰቃይበት እውነታ ነው። እንዘነገዋለን። ችግር ሲሆን መከራ ሲያጋጠመን እንደሚያልፍ እንረሳለን። ህይወት ፊቱን አዞረብን በምንልበት ሰዓት ጊዜያዊነት መቀበል ያቅተናል። ጊዜ ይረዝምብናል፣ የሚያልፍ አልመስል ይለናል። ከነገና የምንፈልገው ነገር፣ የሚመቸን ነገር፣ የሚጠቅመን ነገር ደግሞ ሲያጋጥመን እንዲቆይ ከመፈለጋችን የተነሳ እንደሚያልፍ በመርሳት አሁንም አይለፍ እንላለን። ይቆይ እንላለን። ቋሚ ይሆን እንላለን። ጊዜው ሲደርስ ለመልቀቅ እንቸገራለን፣ ለመተው እንቸገራለን፣ ለመሸኘት እንቸገራለን። በዚህ ምክንያት የተለያየ አይነት ስቃይ ወይም ችግር ወይም ሰላም የማጣት ተጠቂ እንሆናለን። እና ለዚህ ችግር አንደኛው ምክንያት ጊዜያዊነትን፣ መለዋወጥን ከስም ባላለፈ መልኩ ለማወቅ ሳልጣርን ነው። ዘመዳችን፣ ቤተሰቦቻችን፣ አካባቢያችን አዋቂ የሚባሉ ሰዎች ሲሉ ሰምተናል። ሁሉም ያልፋል፣ መከራውም ያልፋል፣ ደስታውም ያልፋል ሲሉ ሰምተናል። ኮመን ሴንስ ነው ግን በስም ነሆነ የምናውቀው ጠለቅ ያለ ፍተሻ አላረግ ነው። እያንዳንዱ ቀናችን ላይ የምናደርገው ነገር ውስጥ እንደሚገባ እንዘነጋለን። ጠዋት ከእንቅልፋችን የምንነሳው በጊዜነት ምክንያት ነው። የምንታመመው በጊዜነት ምክንያት ነው። የምንድነው በጊዜነት ምክንያት ነው። ስለማይቆይ ነው። ምን ነገር ስለማይቆይ ነው። ደስ የሚለን በጊዜነት ምክንያት ነው። የምንከፋው በጊዜነት ምክንያት ነው። ማንኛውም ጥሩ ወይም መጥፎ የምንላቸው ነገሮች የሚፈራረቁን በጊዜነት ምክንያት ነው። አንዱ ሲያልቅ ሌላው ይመጣል። ይህኛው ሲያልቅ ያኛው ይመጣል። ግን አንዱ ብቻ ይሁን ውጭ ጥሩ ነገር ብቻ ይሁን ስንል ጊዜነትን እየተጻረን ነው። ነው ውሸት ነው እያልን ነው። ከተፈጥሮ ጋር እየተጣላን ነው። ስለዚህ ማድረግ ያለብን ማወቅ ያለብን አሁን ያለንበት ሁኔታ ቋሚ ነው ብለን የምናስብ ከሆነ እሱን የተሳሳተ ህሳቤ እንደሆነ አውቁ መተው፣ ውጭ የሆኑ ማንኛውም ሁኔታዎች ማንኛውም ነገሮች እንደሚለዋወጡ ማወቅ፣ ውስጤ የሆኑ ስሜቶቻችን እንደሚለዋወጡ ማወቅ፣ ቋሚ እንዳልሆኑ ማወቅ፣ እኔ እንደዚህ ነኝ ብለን መደምደም እንደማንችል ብዙ ነገሮች እንደሚፈራረቁብን በማወቅ ከዛ በመረዳት እነዚህ ወዲና ወዲያ የሚያወዛውዙንን ጊዜነትን ተጠቅመው የሚያወዛውዙንን ነገሮች፣ ሀሳቦች በጥልቀት አይቶ ችላ በማለት ሰላማዊ ሕይወት ለመኖር መጣር ያን ያህል ሕይወታችንን እንዳይቆጣጠሩ ማድረግ። ቢኮዝ ጊዜ ስለሆኑ እውነት ስላልሆኑ እውነቱ መለዋወጣቸው ነው እንጂ ማንነታችን መሆናቸው አይደለም። እኔ ደስተኛም አዛኝም ነኝ። ስለዚህ ጊዜነትን ሁሉም የሕይወታችን ሁኔታዎች ውስጥ እያስገባን መጠቀም ከሚለዋወጡ ነገሮች ውጭ ሆኖ መገኘት ማንነታችን አለማድረግ፣ እንደዛ ማድረግ ስንችል ይህንን ዘመን የማይሽረውን ትምህርት አሁን በጥልቀት እንዳወቅ ነው ያሳየናል ማለት ነው። በአጠቃላይ ሁላችንም የምናውቁ አይነት መለዋወጥ አለ፣ ጊዜነት አለ። እሱም እድሜ መጨመር ነው ማደግ፣ ማርጀት፣ መሞት። ይሄ ታወቀ ነው። ጊዜ በሄደ ቁጥር እናረጃለን። ይሄ በትልቁ የሚታይ ነው። ውጭ ማየት የምንች ነው። ሌሎች ሰዎች ላይ ማየት እንችላለን። ከእንደገና ሌላኛው ደግሞ ስውር ተለዋዋጭነት አለ፣ የማይፎቀር ውስጥ ለውስጥ መሄድ ከሀፍታ ሀፍታ ወደ ሀፍታ ማለት ነው፣ ከቅስፈት ወደ ቅስፈት ሞመንቱ ሞመንት የሚባለው። ብዙ ነገሮች አሁን ላይ ከሀፍታ ወደ ሀፍታ ተቀይረዋል፣ ተለዋውጠዋል። እነሱን ልብ ማለት ነው። እውነተኛ ጊዜነትን ማወቅ ማለት አሁን ላይ የሚቀያየረውን ሙዴን ማወቅ ነው። ጊዜነትን ማወቅ ማለት የቱ ነኝ እኔ፣ የቅድሙ ንዴት ነኝ፣ የአሁኑ ደስታ ነኝ ወይስ የትላንቱ ቅናት ነኝ ብለን ለይተን ማወቅ ስንችል የእውነት ይህን ጊዜ የማይሽረውን ትምህርት በጥልቀት አውቀናል ማለት ነው።